ለማንኛውም ባቸው የሰው ልጅ አትመኝ። ግን እንዳልታመኑ በየትኛውም ሳል ልሰልብብሽ ይችላል። ዩኪን ሲም ላይክ መብራት ብልጭታ፣ በቃ አይ ጀስት ብልጭ የለው ያልኩሽ። ጣጥፍ ፀሐይ በየት በኩል ነው የምትወጣው? ፀሐይ? አዎ ፀሐይ የምትወጣው አዎ በፈለገችበት። እስኪ በፈለገችበት ስትል አስረዳኝ። አሁን ፀሐይ ማለት ነው የማየት አንዳንድ ጊዜ እንደውም በጣም ታቃጠል የለ አንቺ ጃንጥላ ምናምን ይዘሽ ውይ፣ የዛሬው ፀሐይ ምናምን ትይዝ። አሁን እንደዛ የምትሆነው ማለት ነው ስትናደድ ነው፣ በጣም ነው። ስለዚህ አሁን ፀሐይን በዚህ በኩል ውጪ፣ በዚህ በኩል ደግሞ ግቢ ምናምን ካለ በጣም ትናዳድ ነው። ከዛም በኋላ ደግሞ ታቃጥረናለች ከዛም፣ ሁላችንም እንሞታለን። በተለ በፈለገችው ነው የምትወጣ። ወጥተዋ ይው ይሄ ነው። በፈልገው መልስ። እንደ አንተ እኮ አስተማሪንም ትፈልጣለህ፣ እኛንም ትፈልጣለህ፣ የዓለም ምሁሮችን ሁሉ ትፈልጣለህ። አንተ ጨርሰሃል እኮ በጣም ጎበዝ፣ በጣም በቃ። አሁን አንተ ከዚህ በላይ አንተን ማስጠናት ነው ለምን? በጣም ታውቃለህ። እውቀት በእውቀት ስለሆነ አልችልም። ምን ይሻለኛል? ምን ላድርገው? ይህ ልጅ ጋይስ ማን እንዳገኘው፣ ዙባይ ማን እንዳገኘው ላሳያችሁ እስኪ። ነጻነት ትባላለች። የምታውቋት ከሆነ አብዛኞቻችሁ። ተገናኝተናል እንዴ? እንደሽ ነጻነት? ደህና ነኝ እንዴ። እና አለናል። ምን ያርክሽ ነው ዛሬ እዚህ ስራ እየሰራሁ። አረ ስራሽ ምንድነው? ቆሎ ቆሎ ትሸጫለሽ? አዎ። ኦኬ በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ከዚህ በፊት ድምጽ ሰምቼው አላቅም። ሰው አሁን ታሰሚኛለሽ? አላ አረ እውነት። የማን መስፈን ትፈልጋለሽ? ነዋይ ደበበ። የነዋይ ደበበ እስኪ ልስማ። እሺ ለብ እንደመረበሻ ለእንደመናፈቅ ከፊቴ ላይ ሳጣውል ጊዜ መጨነቅ ሁሉን ነገር ትቺ ይቅርታ ልጠይቅ አሰራቂ ሚለን እኛ እውነት ታረቅ እኛ እውነት ታረቅ እኛ እውነት ታረቅ አቱን ደባሻ ዋሻ አይብዛቅ ያሚክ የውድን ሳታውቅ ያፊን ተከትለህ ፍቅሪ ውይትፋቲ አላስተባብልም በድንገት መሳሳት አያጨካክንም። አውቀለሁና ብዙ እንደበደልኩህ ጥፋት ገብቶኝ ነው እኔ ሰረቅያልኩህ መቼም በአጋጣሚ መሳሳት ቢኖርም ያለፍነው መርሳት አያጨካክንም እና የኢትዮጵያ ዘፈን ነው የደበበ የዚህ መይቅ ነው የሚለው። እሺ በጣም ወል የዚማ የቅኔ የቅሰ ውስት ሀገር የቅድስት ገዳሟት የታቦታት ድብር ፋሲለ ደሳ አክሱም የታሪክ ምስክር መስቀል ጥላታችን የእምነታችን ሚስጥሪ ገዳሟት መስጊዱ ሐውልታችን ሳይቀር ሀገሬ ወንዙ አረንዴት ነው። ሀገሬ አፈሩ አረንዴት ነው። ሀገሬ ወንዙ አረንዴት ነው። ውፎ

በስመ አብ ወልድ ወመንፈስ ቅዱስ። በጣም ጎበዝ ነሽ። አመሰግን ድምፅ። ይሄን ድምፅ ይዘሽ እዚህ ታዲያ ምንድን ምንድን ነው የምታደርጊው? ለምን አዲስ አበባ አትኖሪም? እኖራለሁ። አሁን መውጣት ካለብሽ መውጣት ትችያለሽ። ምግብ መስራት ትችያለሽ። ለምን እንደዚህ አናደርግም? ዲቻ ቦይስ ማለት ነው። ቤት ተከራይቼ ተከራይቻለሁ። ለነሱ ማለት ነው። ሁለት ቤድሩም ነው፣ ሁለት አልጋ አለ። እሺ፣ አመሻሽተን እንደሚሆን አድርገን ከነሱ ጋር መቆየት ይሻለሽ ምግብ አብራችሁ እየሰራችሁ፣ እኔ ለምግብሽ ሁሉ ይችላል። መኖሪያም ይኖርሻል። ከዛ ደግሞ ስቱዲዮ እንድትገቢ ማድረግሻለሁ። ዘፈን እንድዘፍኝ የራስሽ አመሰግናለሁ። ከዛ ደግሞ ገራሚ ክሊፖች እንድትሰሪ አድርግሻለሁ። ቲክቶክሽ እናሳድገዋለን። ፕሮሞሽን ስም ሰርተሽ የራስሽ ቤት ትይዣለሽ፣ ታድጊያለሽ። ምን ታድርጊያለሽ? አሁን አንቺ ይድምጽሽ ቆሎ መሸጥ የለብሽም። ልንገርሻ እሺ። አመሰግናለሁ። እናርጋ እናርጋ እናርጋ። ስልክሽ ልውሰድና ከዛ ወደ አዲስ አበባ ታልፍ ያለሽ። እኔ ስመለስ ወደ አዋሳ እየሄድኩኝ ነው። የኔ እናት ቆብስ በስመ አብ ወልድ ወመንፈስ ቅዱስ ሽቅና ዲስ እንደዚያ ትበል እና ሴት አይባልም። ቆፍተን ቆይ ልብስ ያንን አድርገው ልብስ ነው፣ ቶሎ በል። ይህን ልጅ በአደራ መልኩ ብንሰጥሽ እንዴት ነው የምትንከባከቢው?

ምናለች የሚሳመውን ነገር በተሰጣት ቁጥር ነው የኔ ፍቅር እኔ ሁሉንም ሰው የኔ ፍቅር ማይ ላቭ ነው ብዙ ሴቶች ትልቁ ችግር ምን እንደሆነ ታውቃላችሁ የኔ ፍቅር ማሪ የኔ ቆንጆ ኖርማል ታደርጉታላችሁ ምን ችግር አለው ፍቅርሽን ብቻ ነው የኔ ፍቅር ማለት ያለብሽ ፍቅርሽን ብቻ ነው ግን የምጠላው ሰው ብቻ እኮ ነው የኔ ፍቅር ላይሆን የሚችለው ሊሆን ማይች አዎ፣ ነገ ነው ነው ይውል አሁን ማውራት ስለጀመረ ትንሽ እንታገስ። ፍቅር ያልኩት ሄነሲ እሷ ቤት ነው። ማነው? እናት ሙትን? ማነው ዛሬ ቦሌ ተጣልቻለሁ። በዚህች ልጅ ምክንያት ዛሬ ተጣልቻለሁ። የት ነው ሰፈሩ? ሰፈሩ ንገሪ። ቲክታከር ስንት ነው? ስንት ኮሎር እንዳለው ተናገሩ። እ ጊፍተር ነው።